ሳምሶን ቤቢ ምናምን የሚባለው አርቲስት ፈጣሪ ሲፈርድ ሳይውል ሳያድር ነው የሚፈርደው። በአሁኑ ዘመን ማለት ነው። ምኒልክ ዘመቻ በሚባለው ተሳትፎ የትግራይ በርካታ አባቶችን ከልጆቻቸው ለይተዋል። ልጆችን ከአባቶቻቸው ለይተዋል። የወሎ ኦሮሞዎችን በሰልፍ በመረሸን በርካታ ወላጆችን ከልጆቻቸው ለይቷል። ልጆችን ከወላጆቻቸው ለይቷል። መቼ በጦርነቱ ጊዜ ዘመቻ ምኒልክ ብለው ወደ ሰሜን ባቀኑ ጊዜ በርካታ ንጹሃን ኦሮሞ፣ የወሎ ኦሮሞዎችንና በርካታ ንጹሃን የትግራይ ተወላጆችን በአሱዙ በመጫን ከነ አሱዙዋቸው እያርከፈከፉ ይያርከፈከፉ ሲጥሏቸው አይተናል። እነዛ በርካታ ንጹሃን አንዳቸው ያንዱ ልጆች ናቸው፣ አንዳቸው የሌላኛው አባቶች ናቸው። በገዛ እጁ በኃጢአቱ ልጅን ከአባት ሲለይ የነበረ ሰው፣ አባትን ከልጅ ሲለይ የነበረ ሰው ዛሬ በልጆቹ ፊት ተዋረደ። ልጆቹ ዓይንህን ላፈር አሉት። ቪዲዮን ካላያችሁት ሄዳችሁት። እኔ ጥሩ ባል ነኝ፣ እኔ መልካም አባት ነኝ፣ የሚስቴን ግርሳጢብ ነበር ምናምን ምናምን። ቀድሞ ስለ ጮኸ ሀቃለሁ አይባልም። እዚህ ምድር ላይ እኔ በጣም የምጠላው ነገር ምንድን ነው ታውቃላችሁ? የሆነ ሰው ወጥቶ ሚዲያ ላይ ራሱን ጻድቅ አድርጎ ሲያቀርብ በቃ ማጨብጨብ ነው። ሌላኛውን ወገን ለምን አድምጠን እንፈርዳለን የሚባል ነገር የለም። ኢቢኤስ ላይ ሰይፉ የሚባል መላጣ ቆሻሻ ሰውዬ ጋር በርካታ ቆሻሾች እየቀረቡ ራሳቸውን ንጹህ አድርገው ለመሳል ለኢትዮጵያ ሕዝብ ለማሳየት ይሞክራሉ። በነገራችን ላይ ሰይፉ ፋንታውን የመጨረሻ ቆሻሻ ቆሻሻ ቆሻሻ ቆሻሻ ሰው ነው። በጣም ቆሻሻ እስስት፣ ከእያንዳንዱ ስርዓት ጋር አብሮ የሚቀያየር እስስት፣ ለእንጀራው እንጂ ለህሊናው የማይኖር ሰው ነው። እና እሱ ጋር ቀርቦ እኔ መልካም ባል ነኝ እኔ ጥሩ ባል ነኝ እኔ ጥሩ አባት ነኝ። ሲጀመር ጥሩ አባት ጥሩ አባት ሌሎ የሌሎችን ልጆች ከወላጆቻቸው አይለይም። ወላጆቻቸውን በመግደል ሌሎች ልጆችን ወላጅ አልባ አያደርግም። ሳምሶን ወሎ ኦሮሞዎችን ጨፍጭፎ አባትም ከልጅ ለይቷል፣ ልጅን ከአባት ለይቷል። ዛሬ ግን የእጁን ነው ያገኘው። ልጆቹ አይንህ ላፈር ነው ያሉት። ልናይህ አንፈልግም ነው ያሉት። ልናይህ አንፈልግም አትድረስብን ነው ያሉት። አንዳንዴ ጊዜ ጉልበት ሰጥቶኛል ብላችሁ ከጊዜ ጋር አብራችሁ ደካማ ላይ ጠቃ ስትፈጽሙ ጊዜ ይጥላችኋል። ሁላችንንም የፈጠረው ፈጣሪ ደግሞ ይበቀላችኋል። የምሬን ነው የምላችሁ። ያኔ አንጀቴ እንዴት እንዳረረ እኔ ነኝ ማውቀው። ዛሬ ደግሞ አንጀቴ እንዴት እንደራሰ አላህ ሱብሓነሁ ወተዓላ፣ ሁሉም ቢሆን ከተበዳዮች ጎን ነው። ሁሉም ቢሆን ከተበዳዮች ጎን ነው። ሁሉም ቢሆን አንድ ተበዳይ በመበደሉ ብቻ፣ ለምሳሌ አንድ ያለአግባብ የተረሸነ ሰው ጀነትን ነው የሚያገኘው። በቃ ያለ ግባብ ያለ ጥፋቱ ያለ ምንም ኃጢአቱ ከሞተም በኋላ ደግሞ የገዳዮቹን አላህ ይበቀላቸዋል። ገዳዮቹን አላህ ያዋርዳቸዋል። በምድር ላይ ሳምሶን ቤቢ ላይ የደረሰው ይሄ ነው። ሌሎችም በርካቶች አላችሁ። ከዚህ ጉዳይ ጋር ባልተያያዘ እቤት ውስጥ የተጣላችሁትን አደባባይ ሚዲያ ምን እናርጋችሁ? እንዳኛችሁ እንዴ? ምን እናርጋችሁ? አልጋ ላይ ስትሳፈሩ አታሳዩን፣ ስትጣሉ እየወጣችሁ ትጨቀጭቁን፣ አላችሁ ወይም ደግሞ አልጋ ላይ ያለውን ድራማ ምናምን ነገር አሳዩን እና ስትጣሉ ማሳዩን፣ ስትጣሉ ብቻ ነው እንደምታሳዩን። እኔ ሚዲያ ላይ ወጣችሁ ሚስቴ እንደዚህ ባሌ እንደዚህ የምትሉ ሰዎች ከመጣላታችሁ በፊት የነበረውንም ነገር እኔው ለመፍረድ ያመቸናል። ለምሳሌ የተጣላችሁት አንዳንድ የባልና ሚስቶች በሴክስ አለመጣጣም ሊሆን ይችላል። ብዙ ጊዜ ኢትዮጵያውያን ደግሞ በሴክስ አለመጣጣም ይጣሉና ምክንያቱን የተጣሉበትን ምክንያት ሌላ እንደሆነ አድርገው ይናገራሉ። ወይ ወንድየው ደክሞባት ወይ ወንድየው አላረካትም። ከዛ በቃ ከሱ መለየ ትፈልጋለች ሌላ ኮዝ ፈጥራ እንዲያርጎኝ እንዲበድሎኝ ምናምን ብላ ሚዲያ ላይ ወጣ ታወራለች። በቃ ብዙ ጊዜ ዘጠና ፐርሰንት የባለተዳሮች ሚዲያ ላይ ወጥተው ሌላ ስም የሚሰጡት ጥላቸው የአልጋ ጥል ነው። የአልጋውን ነገር አሳዩንና እንፈርዳቸዋለን። ጀግና ሆነህ በድላህ ከሆነ እያረካሃት አልፈለገችህም ከሆነ እንዳኘሃለን። እየወጣህ አትበጥረቅብን። ለማንኛውም ሳምሶን እንኳን ደስ አለ። ሳምሶን የዘራኸውን አጭዳሃል። የዘራኸው በቅሎ ነው ያጨድከው። አይን ያልከፈቱ ህፃን ልጆችህን አላህ ያሳድግልህ። አይን ያልከፈቱ ህፃን ልጆችህን አላህ ከፍተኛ ቦታ ላይ ያድርሳቸው፣ ሀገር ተረካቢ ያድርጋቸው ትልቅ ስም ይስጣቸው። ከአባታቸው ከእናታቸው የተሻሉ ያድርጋቸው። አንተ ግን ወራዳ ቅሌታም፣ ወራዳ ቅሌታም፣ ቆሻሻ ከነ ሰይፉ ፋንታውን ጭምር ማለት ነው። ቀድመ ወጥተ ሰይፉ ፋንታውን ጋር ጻዲቅ መሆንን እግረ ጣቢ እንደነበርክም ስለነገርከን ሚያምንህ ያምንሃል። ጠያቂ ትውልድ ግን አለ። አምኖህ ሚደግፍህ ጥሩ ባል ምና ሚልህ ሊኖር ይችላል። ምክንያቱም አብዛኛው የኢትዮጵያ ህዝብ ጠያቂ አይደለም። ትብሎ ግር የሚል ነው። ሚጠይቅ ደግሞ መኖሩን አትርሳ። ዛሬ ሚጠይቅ ባይኖርም በልጆቻ እንደበታዋርደሃል። ያዋረደህ ደግሞ አላህ ሱብሓነሁ ወተዓላ ነው። ስንት ንጹሃን ህጻናትን ቀጥፈሃል። ስንት ንጹሃን ወላጆችን ቀጥፈህ ህጻናትን ወላጀልባ አድርጓል። ዛሬ በቁምህ ልጆችህ ወላጀልባ ሆነዋል። ልጆች አንተ በህይወት እያለህ በሰራኸው ኃጢያት ምክንያት ሰላም አለይኩም። ኃጢያትን ስትሰሩ ወደ ቤቴ ይመለሳል ብላችሁ እየፈራችሁ፣ በማናለብኝነት ምንም አይነት ኃጢያት አትስሩ። ኃጢያት ውሎ አድሮ ወደ ቤት ይመለሳል። በተደጋጋሚ ኃጢያት ወደ ቤት ሲመለስ አይተናል። ፈጣሪ ይታገሳል እንጂ አይተውም። አላህ ባደረከው ነገር ይታገሰሃል እንጂ እስትክፋር እንድታደርግ ተውበት እንድታደርግ የበደልካቸውን ይቅርታ እንድትጠይቅ የበደልካቸውን እንድትክስ ጊዜ ይሰጠሃል እንጂ አጭበርብረህ የሆነ ሚዲያ ላይ ቀርበህ ጻድቅ መስለህ ድጋሚ ፈጣሪ ለማታለል ስትሞክር አላህ ያዋርዳሃል። ያንን ቆሻሻ ተግባርህን የኢትዮጵያ ሕዝብ ቢረሳልህ አላህ ስብሃነው ተዓላ አይረሳም። ከአላህ ካንተ ሲጠብቅ የነበረው ያንኑ ህፃናትን ከወላጆቻቸው የለየሃቸውን ወላጆችን በመግደል በሚኒሊክ ዘመቻ ህፃናትን ወላጅ ልባ ያደረክበትን ታሪክ ወተ በሰይፉ ላይ ይቅርታ ስጠይቅ ማየትን ነበረ ህዝቡ የሚፈልገው ፈጣሪም ካንተ የሚፈልገው የዛን ጥፋትን ይቅርታ ነበረ ወተ ግን ጥሩ ባል ጻዲቅ ባል ምናምን፣ ከዛ በፊትም ወጥ ተቀርበ ቀበጣ ጥረሃል። ፈጣሪ ደግሞ አላህ ደግሞ ይታገሳል እንጂ አይተውም። አላህ ስብሓነሁ ተዓላ ሁሉም ከተበዳዮች ጎን ነው፣ ከተበዳዮች ጎን ነው። በዳይ የገሃነብ ነው፣ ተበዳይ ደግሞ የጀነት ነው።